ቶና ይቀጥላል። ተወርዷል ተወርዷል ወርዷል ማንነት ውሸትና ተንኮል ለብሷል።

ተእውነት በላይ የኔ ህልም ዋጋ አለው። አንደኛ በጣም በጣም ቆንጆ በጣም ደስ ይላል። ጤና ይስጥልን እየተከበራችሁ ተመልካቾቻችን፣ የቶና መሰናዷችን ተጀምሯል። የዛሬው የቶና መሰናዷችን እንግዲህ በቅርቡ በሆፕ ኢንተርቴንመንት ላይ ወደ እናንተ ወደ አድማጭ ተመልካቾች እየደረሰው ከፍ በል የተሰኘው ነጠላ ዜማዋን በቅርቡ ወደኛ ያደረሰችው ድምፃዊት ሳምራዊት ጌጡ የዛሬ የቶና መሰናዷችን እንግዳ ነች። በያላችሁበት አብራችሁ እንድትቆዩ አስቀድመን በፍቅር እንጋብዛችኋለን። ሳምሪ ስላገኘዎች ደስ ብሎኛል። በጣም እኔም ስለጋበዛችሁኝ በጣም አመሰግናለሁ። ቀደም ሲል የሰማነው ከፍ በል በጣም ቆንጆ አድርገሽ የተጫወተችው እና ከፍ በል መልእክቱ፣ ሀሳቡ እንዴት ተጀመረ፣ እንዴት ተጻፈ፣ ስራ ውስጥ እንዴት ተሰራ የሚለውን ነገር መጀመሪያ መግቢያ ብናደረግ ደስ ይለኛል። በድጋሜ አንተንም ስላገኘውህ በአማራ ሚዲያ ስም ከልብ አመሰግናለሁ። ከጥሬ ትርጉሙ ስነሳ ከፍ በል መልካም ምኞትን ይገልጻል፣ እንደ ግለሰብም እንደ ማህበረሰብም እንደ ሀገርም በተለያዩ ጉዳዮች ላይ በሀሳብ ልዕልና ከፍ ማለትን ይገልጻል። እንደ ገጸ ባህሪ ግን እኔ የፈጠርኳት ሴት ፈጣሪ ህልምን የማየት ጥበብ የሰጣት ሴት ነችና ይቺ ሴት ለትዳሯ ወይም ደግሞ ለፍቅር አጋሯ ታማኝ ስትሆን፣ በአንድ ወቅት ባየችው የክህደት ስሜት ያለው ህልም ልቧ የተንጠለጠለ ሴት ነችና የትዳር አጋሯን ወይም የፍቅር አጋሯን ያየሁት ህልም ጥሩ አይደለም ስለምን ከዳኸኝ ብላ ስትጠይቀው፣ ስለምን ህልምሽን ታምኛዋለሽ ይላታል። ለዛ ነው እንግዲህ ምን ላድርገው፣ ምን ላድርገው ካንተ እውነት በላይ የኔ ህልም ዋጋ አለው ትለዋለች ማለት ነው። ስለዚህ እቺ ሴት ፈጣሪ ህልም የማየት ጥበብ ሰጥቷታል፣ ህልሟንም ታምነዋለች። በዛ ነው ገጸ ባህሪው። ታሪኩ እንደዚህ እያለ ይቀጥላል ማለት ነው። ጀነራላይዝድ ስናደርገው ግን ከፍ በል መልእክቱ ለእኔም፣ ለአንተም፣ ለሁላችንም በሀሳብ ልዕልና ከፍ ማለትን ካለንበት ከወረድንበት ከወደቅንበት ማንነት እንዲሁም ወረድ ካለ አመለካከታችን ከፍ እንበል የሚል ጀነራላይዝድ የሆነ ሀሳብ ያለው ይመስለኛል። የገለጽኩትም ይመስለኛል። ደስ ይላል በጣም። እኔም ሙዚቃውን እየሰማሁት ነበርና ከስብና ጋር ተያይዞ በስብናም ከፍ እንበል የሚል ነገር እንደዛ ተሰምቶኛል። በጣም ቆንጆ ስራ ነው፣ በጣም ወድጀዋለሁ። ና በቅርቡ ነው ከጥበብ አበፍቃሪያን ጋር የተገናኘሽና፣ ሳምሪ ትውልድና እድገቷ ምን ይመስላል፣ ማነች የሚለውን እስኪን ጀምር። የተወለድኩት በደቡብ ጎንደር ዞን በስቴ ወረዳ መካነ እየሱስ ከተማ ጎንደር በር ተብላ በምትጠራ ሰፈር ውስጥ ነው። በጣም ደስ የሚል የፍቅር የመተሳሰብ ሰፈር ነው። እዛ ነው የተወልጅ ያደግኩት። ወላጆቼ አንጋፋ መምህራን ናቸው። አባቴ መምህር ጌጡ ሙሉ ጌታ፣ እንዲሁም እናቴ መምህርት ብዙ ነሽ አባ ገና ቆየት ያሉ አንጋፋ መምህራን ናቸው። እኔ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ስትሆን ሲደመር ደግሞ የመምህር ልጅ ስትሆን እንግዲህ መቼም ወደ ጥበብ አለም ትመጣለ ተብሎ አይታሰብምና የሚታሰበው በትምህርት በጣም ጎበዝን ተማሪ እንድትሆን ትደረጋለህ። ትምህርት ላይ ብቻ አቴንሽኔ እንዲሆን ነው እየተደረግኩ ያደግኩት ለነገር ግን በስነ ጽሁፉ ዙሪያ እንግዲህ አባቴ ስነ ጽሁፍ በጣም የሚወድ ሰው፣ መጽሐፍ በጣም የሚያነብ ሰው፣ ከድሮ ጀምሮ እስካሁን አዳዲስ መጽሐፎች ሲወጡ እሱ ቤት አይጠፉም፣ እኛ ቤት አይጠፉም። መጽሐፍ አንባቢ ነው። ግጥም ይጽፋል መነባንብም ያዘጋጃል። ስነ ጽሁፍ ላይ እንግዲህ ጀነቲካሊ ከሱ የመጣ ጠጽኖ አለብኝ ብዬ አስባለሁ። የሙዚቃው ነገር ግን እስካሁን ከየት እንደመጣ አልታወቀም። እኔ ያለሁበት መድረክ ላይ እንግዲህ ሁሌም በስነ ጽሁፉ ላይ የመጀመሪያ አንደኛ የሞጣው አሸናፊ የስነ ጽሁፍ ተሸላሚ የግጥም የመነባንብ እኔ ነኝ የነበርኩት። የእውነት የመምህር ልጅ ስትሆን በልጅነት ነው የምትገባው ትምህርት ቤት አንደኛ ና ሁለተኛ ደረጃ ትምህርት ትምህርቴን ያው እዛው መካነ ኢየሱስ አንደኛ ደረጃ ትምህርት ቤት፣ ማቢያ አባ አንደኛ ደረጃ ትምህርት ቤት እንዲሁም ውብ ተራራ አንደኛ ደረጃ ትምህርት ቤት። ወላጆቼ በሚቀያየሩበት ሰዓት እኔም እቀያየራለሁ ማለት ነው። ተከትዬ ነው። አዎ የአስተማሪ ልጅቶኝ እንደዛ ነው። እኔም በነገራችን ላይ የዛ አይነት ትሬንድ ያለፍኩ ነኝ። ታውቀዋለሁ። በተቀየሩ ቁጥር እኛንም ይዘውን ይዘዋወራሉ። ና ያላደረስኩት ትምህርት ቤት የለኝም። ስለዚህ ሶስቱንም ማብያቦ አንደኛ ደረጃ ትምህርት ቤት፣ መካኒስ አንደኛ ደረጃ ትምህርት ቤት ና ውብ ተራራ አንደኛ ደረጃ ትምህርት ቤት እስከ ስምንት ያለውን እያቆራረጥኩ በመሃል ጨረስኩኝ ማለት ነው። ሁለተኛ ደረጃ መካኒስ ትምህርት ቤት ጨረስኩኝ። ዩኒቨርሲቲ የደረሰኝ ወሎ ዩኒቨርሲቲ ነው። ወሎ ዩኒቨርሲቲ በቢሲ ነርሲንግ ለአራት አመታት ትምህርቴን ተከታትዬ ግራጁዌት አድርጌያለሁ። በሙያዬ ነርስ ነኝ። በዚህ በነርስነት ሙያዬ ደግሞ ለስድስት አመታት ማህበረሰቡን ሳገለግል ቆይቻለሁ። አሁን ግን በቅርብ ስራ ላይ ቅቅ ያለው ወሎ ዩኒቨርሲቲ ላይም እያለሽ የጥበብ ፍቅሩ ስላለ የወላጆች ፍላጎት ስለማርካት በምርትሽ ላይ ፎከስ ታደርጊያለሽ። ጎን ለጎን ደግሞ የጥበቡ ስራ አለና ስለሱ አውርተሽ ነበር፣ እስኪ ስለሱ እንጫወት። በልጅነቴ እንግዲህ ታስታውሳለህ መቼም በሬዲዮ የተለያዩ መዝሙሮች አሉ፣ የልጆች ክፍለ ጊዜ ላይ የሚለቀቁ መዝሙሮች። ለምሳሌ አሁን ጸሀዬ ደረረረረ ደመቀች ደመቀች ብራኗን እየተባለ እሱ ሱ ማለት ከግጥሙ በተለየ ዜማው በጣም ወደው ነበር ዜማው ልቤን ይነካኛል በልጅነት አምሮ እንግዲህ ልቤን ሲነካኝ ነው የሙዚቃ ስሜት አለኝ የሚለው ን እና ጠዋት የሰማሁትን ማታ ላይ ይዘፍነዋል ግጥሙንም ከዛ ሌላ ሁለተኛ ደግሞ እማራለሁ እምራመራለሁ ለዱ ሌላ እያለው የሚሄደው በጣም ሞዶ ነው። እና እኛ ቤት ውስጥ እነዚህ ሁለቱ ለኔ በጣም ትልቁ ሙዚቃዎች ነበሩ፣ በልጅነት አእምሮዬ ማለት ነው። ከፍ ሲል የእነ ብዙነሽ የእነ አስቴርን መጫወት ጀመርኩ። ና ወደ ዩኒቨርሲቲው ስመልስህ ዩኒቨርሲቲ ከገባው እለት ጀምሮ የማስበው ነገር ትምህርቴን እየተማርኩ ጎን ለጎን ሙዚቃውን መቀጠል ነበረ ግን ሁሉም ነገር አልጋ ባልጋ አይሆንም ከቤተሰቦች ተነጥሎ መውጣት የመጀመሪያ ጊዜ ሲሆን ፍርሃቱ አለ የናፍቆት ስሜት አለ ትምህርቱ እንዴት ነው ሊይዘው የምችለው እመረቃለሁ ወይ ትምህርቱን እችለዋለሁ የሚለው ሌላ ፈተና ነው ከዛ ደግሞ የእኔ ህልም ደግሞ ሌላ ፈተና ነው እሱን ለማስኬድ ብዙ ጥረቶች ጣርኩኝ ግን ከትምህርቴ ጋር ይጋጫል ብዬ አሰብኩኝ ግን ምንድን ያደረግኩት፣ ሙሉ በሙሉ ላለመጥፋት ስጥር እንግዲህ፣ ያለኝው ፍቅር ትልቅ ነው ብዬ አለው ና ላለ መጥፋት የተለያዩ ፕሮግራሞች ሲኖሩ፣ ለምሳሌ ዌልካም ፕሮግራም ይዘጋጃል አይደል? ፍሬሽማኖች ሲገቡ የእነሱ ጊዜ ጓደኞቼ እኔ ባልፈልግ እንኳን ጓደኞቼ ደብዳቤ ይጽፋሉ ለፕሮግራም መሪው ሳምራዊት የምትባል ልጅ አለችና፣ ትስፈንልን። እንደውም ሙዚቃ ይመርጣሉ ያስቴርን ወይ የብዙነሽን ብሎ ይመርጣሉ። ያ አው ከዛ ፕሮግራም መሪው ሳምራዊት ጌጡ የምትባል በመካከላችን አለችና መታ ትስፈንልን ሲባል መድረኩ ይጨበጨባል ማለት ነው። ከዛ መንገራገር አይቻልም። እኔም ደስተኛ ነኝ።

ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ ከዚያም በጀርባዋ እጡቷን ያጠባችኝ ማሳደጓ ዘውትር ይሰማኛል። ሊየሟ የድካሟ እችላ በማሳደግ በሴትነት አቅሞ የእናቱ ውለትዋን ባወሳ ወዳለሁ ደግነቷ ብዙ መሆኑን አውቃለሁ። ወላጅና ትኩ ፍጹም ሳትሰለች ከራሷ አስበልጣ ልጇን ትወዳለች። በጣም የተለየ ድምጽ። እውነት አመሰግናለሁ። ዩኒቨርስቲ ቆይታሽ ላይ ከትምህርትሽ ጎን ለጎን የሙዚቃ ፍቅሮችን እንደዚህ ያሳደግሽ፣ ከዛ በኋላ ደግሞ ስራ ዓለም ላይ መጣሽ። ከዛስ እንዴት ሆነ? የስነ ጽሁፍ ስራ አለ፣ የሙዚቃ ፍቅሮ አለ፣ ደግሞ የመደበኛ የወላጆች ስሜትና የአንቺም ደግሞ በተማርሽበት ሙያ ህዝብን ማገልገል ብለሽ የገባሽበት የነርሲንግ ሙያ አለ። ና እስኪ ስለዛ ነገር አጫውችኝ። መጀመሪያ ልመረቅ ና ሙዚቃውን እቀጥላለሁ። ከዛ ስራ ቦታ ስራ እንደውም ስራ ቦታ ሲሆን ጎን ለጎን ደግሞ ሙዚቃ እሰራለሁ የሚለው ሀሳብ ይመጣል። ሁሉ ጊዜ ሁሉ ጊዜ እኔ በየሄድኩበት ቦታ አመቻቻለሁ። ሙዚቃ የምሰራበት ቦታ ባገኝ፣ ሙዚቃ ትሬንድ የማደርግበት ቦታ ቢኖር፣ ቮካል የምሰራበት ሰው ቢኖር ምናምን ትላለህ እኮ፣ ግን አይሆንም። አንዳንዴ አንዴ እንደምታንጎራጉራለሁ። ራሴን በዛ መንገድ ከነበርኩበት ጭንቀት አወጣዋለሁ። ገጠር አካባቢ ስለነበር ማለት ነው። ግን ደግሞ እዚህ ጋር ጤና ጣቢያው አለ የተሰጠኝ የሙያ ኃላፊነትና ግዴታ አለ። ጠር ላይ እንግዲህ ባለሙያ ስትሆን የግብርናውም መምህሩም የጤና ባለሙያውም አንድ ሶሻል ነው የሚኖረው። ቡና አብረው ነው የሚጠጡት። ምግብ አብረን ነው የምንበላው። አንዳንድ ፕሮግራሞች መባቻ ሲኖር ንፍሮ ይቀቀላል። በዛ መሀል እዘፍንላቸዋለሁ እና ለነሱ ራሱ ሌላ ደስታ ተጨማሪ ደስታ ሆነ ማለት ነው። የእኔ እዛ መገኘት ለነሱ በጣም መልካም ነበረ። ሶሻል በጣም ነው መወደው። ቡና ማፍላት በጣም ነው መወደው። ቡና ፈላለው፣ ከዛ ዘፈን ይዘፈናል፣ ይጨፈራል። ጥሩ አጋጣሚ ያው ራሴን ከጭንቀት ለማባረር ማረገው ጥረት ነው። ሲቀጥል ደግሞ እኔ እኔ ባልደሰት እኔ ህልሜ ላይ ባልደርስ እንኳን እኔ አካባቢ ያሉ ሰዎች ደስ ሲላቸው እኔ ደስ ይለኛል። በዛ መንገድ ነው እንግዲህ ገጠሩ ያለፈው ና የሆነ ቀን እላለው ስጽፍ ደብተሬ ላይ የሆነ ቀን ከህልሜ ይደርሳለሁ አውቃለሁ፣ መቼና እንዴት እንደሆነ ግን አላውቅም ብዬ ጽፋለሁ። ይህን ለአእምሮች ነግሬአለሁ። ደፍተሮቼም ላይ ግጥም ልጽፍ ስል የመጀመሪያው ፔጅ ላይ እሱ ነው ያለው። እሱ ሁሌም ያበረታይ ነበረ። በስራ አለም ላይ ያለሽ እንግዲህ ወደፊት የምትሆኙን እንዳስበሽ ያንጎራጎርሽ ነበር። ና በዛ ውጥ የተጫወትሻቸው በጣም ደስ የሚሉ ዘፈኖች ይኖራሉ። ና ከነዛ ውስጥ አንዱን ብትሄሌ ደስ ይለኛል።

በጣም በጣም የምር በጣም የሚገርም ድምጽ እውነት። በጣም ያስቴርን እንደዚህ በተለየ ሁኔታ መጫወት ትልቅ ድምጽ ችሎታ እንዳለሽ ያሳያልና። አንደኛ የተከበራችሁ ተመልካቾቻችን፣ የቶና መሰናዷችን ወደናንተ እየተሻገረ ይገኛል። የዛሬው የቶና መሰናዷችን እንግዳ ደሞ በቅርቡ ሆፕ ኢንተርተይንመንት ላይ ከፍበል የሚል አዲስ ነጠላ ዜማዋል ለአድማሽ ተመልካቾች ያደረሰችው ድምፃዊ ሳምራዊት ጌጡ ከኛ ጋር እየተጫወተች ነው የምትገኘው። የቶና መሰናዶችን አሁንም ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። ህልምሽን እውን ለማድረግ ነው። ከዛ በኋላ ስራ ያቆምሽው ስራ በኋላ እንግዲህ በምመላለስበት ሰዓት እንግዲህ አንድ መልካምም መልከ መልካምም ወጣት አይን ውስጥ ገባው ማለት ነው። ከእናቴ ቤት ወደ ጤና ጣቢያ ከጤና ጣቢያ ወደ እናቴ ቤት በምመላለስበት ሰዓት እሱም እዛ ወረዳ ፕሮጀክት የመንገድ ፕሮጀክት ስራ ውስጥ ኮንስትራክሽን ውስጥ ይሰራ ነበርና እሷ አይን ውስጥ ወደድኩኝ ማለት ነው። ስለዚህ ከዛ በኋላ ወደ ፍቅር ህይወት ተገባ። ከዛ ጋብቻ ፈጸምን ማለት ነው። እናቴ ቤት ላይ ከዛ በኋላ ለአንድ አመታት አብረን እሱም እያገዘኝ አብሮ ወደ ገጠሩ እየሄደ እየሸኘኝ እየተመለሰ ከትዳር በኋላ ለአንድ አመት እንደዛ ቆየን። ልክ አመት ሲሆነው ግን የመጀመሪያ ልጄን ወለድኩኝ ማለት ነው። እሱ ከተወለደ በኋላ ነው እንግዲህ ብዙ ነገሮች የመጡት። ያው ልጅ በረከትን ይዞ ይመጣል ነው የሚባለው። ና ለእኔም ህልሜን የማሳካበት መንገድ ሆነልኝ፣ እንደ ምክንያት ሆነልኝ። ባለቤቴም እንደ ምክንያት፣ ልጅም እንደ ምክንያት ሆኑልኝ። ና በዚህ አጋጣሚ ውድ ባለቤቴ መለሳሳዬ ና ልጄ እስጢፋኖስ መለሰ በጣም ነው እምወዳችሁ፣ በጣም ነው ማከብራችሁ። ኑሩልኝ ለማለት ወዳለሁ። ስለዚህ ልጅ ወለድኩኝ። ከዛ በኋላ እናትነት መጣ የቤተሰብ ኃላፊነት፣ ትዳር፣ ሚስትነት አለ፣ እናትነት አለ፣ ነርስነት አለ። ሶስት ጫናዎች እኔ ላይ ተደራረቡ። ከዛ ህልሜና ለመኖር ደግሞ ሌላ ጫና ነው፣ አራተኛ ጫናው ማለት ነው። ያ ቁጭት አለ። ሁሉም አልፈለጉም እኔ እዛ ቦታ፣ አዎ እዛ ቦታ። ለወላጆቼም አይናቸው ነኝ፣ ለአያቶቼም አይናቸው ነኝ። ከዛን ድርቅም አይፈልጉምም፣ ግን ደግሞ ስራ እንድ ለቅ ደግሞ ቶታ ላይ አይፈልጉም። ካመንኩ አመንኩ ነው ላመንኩበት ነገር ያው ምክንያት ሰጥሃለሁ፣ ካላመንከኝ ግን እኔ ወደፊት ነው የሚሄደው። ስለዚህ አስረዷቸው፣ ይበቃኛል፣ ከዚህ በኋላ ህልሜን ለመኖር ፍቀዱልኝ አልኳቸው። ባያምኑም ግዴታ ሆነ ማለት ነው። መለያየት፣ ከባለቤቴ ጋር ኦሬዲ ወስነናል። ህልሜን ይጋረዋል፣ ቁጭትም አለበት እሱ ያየኛል። ማለት አሁን ኪችን ገብቼ ምሳ ለመስራት ሽንኩርት እየከተፍኩ ዘፍናለሁ። ልጄን እያባበልኩ ዘፍናለሁ። ልጄን እያጠባው ዘፍናለሁ። ልጄን ገላውን እያጠብኩ ዘፍናለሁ። ሁሌ ዘፈን ነው እዛ ቤት ውስጥ የሚሰማው ነገር። ቁጭ ብለህ ስትሰማው ደግሞ ቁጭ ታደረበት ከኔ በላይ እሱ ማለት ነው። በሙዚቃ መሳሪያ ብትታጀቢ ኖሮ እኮ ድምጽሽ፣ እኮ የኔ ባለቤት በጣም ጎበዝ እኮ ነሽ፣ ምናምን ይላልና፣ በህይወትሽ ምን አይነት ስጦታ ብሰጥሽ ደስ ይልሻል አለኝ። እኔ ከአልማዝ ከንቁ በላይ ደስ የሚለኝ ህልሜን እንድኖር መንገድ እንድትከፍትልኝ ነው አልኩት። በቃ ስለዚህ እኔ ከዚህ በኋላ እንድትሰሪ ይፈልጋለሁ፣ ህልምሽን እንድታየው ደስተኛ እንድትሆኝ ይፈልጋለሁ። ስለዚህ ከዚህ በላይ የምሰጥሽ ስጦታ ከዚህ በላይ ስለማያስደስትሽ የኔ ስጦታ ይሄ ነው። ደውይ፣ ባለሙያዎችን አነጋግሪ፣ ምን ያህል የሚሉትን ወጪ ስጦታ ሰጥሻለሁ አለኝ ማለት ነው። ዋው በጣም ደስ የሚል መረዳት ነው በእውነቱ። እውነት በጣም ነው የተደሰትኩት። ለማንም አልተናገርኩም። አይዲያውን የነገርኩን ቅድም የነገርኩት ገጸ ባህሪ ጻፍኳት። ሀሳቡ መጣለኝ ና ጻፍኩት። ከዛ ይሄ የለም የምታስተካክለው ነገር ምናምን ምናምን እያለ ከልጅም ጋር ስለሆነ ሲተኛ ምናም ማስተካከል ጀመርኩኝ። ግጥሙ ቆንጆ ሆነ። እሱ ሄደ ለስራ ባለቤቴ፣ ከዛ በኋላ ሄደ ለስራ ስለዚህ ስጨርሽ ንገርኝ ነው የተባልኩት። ስለዚህ የእኔ ስራ በቃ ትኩረቴ እዛ ላይ ሆነ ማለት ነው፣ ስጦታው እንዳያመልጠኝ። ስለዚህ ጋር የሚንቀለቀልህል ማለት ያ በዚህ ጋር ደግሞ ስጦታ አለ ስጦታ አለ። ስለዚህ ያ ስጦታ እንዳያመልጠኝ የግድ መስራት ነበረብኝ። ከዛ በኋላ ሰው ማፈላለቅ ተጀመረ ማለት ነው። ማን ነው ሊረዳኝ የሚችለው? እንግዲህ የመጀመሪያውን ድርሻውን የሚወስደው ፋሲል ዳኝ ነው። አስቴርን ብዙዬን ተጫወትኩለት፣ የፍቅር አዲስንም እንደዚሁ ምናምን። ና ገረመው በጣም። ከዛ ጊዜ ጀምሮ እንግዲህ ስራው ተጀመረ ማለት ነው፣ በሚገርም ሁኔታ። ስለዚህ ኦዲዮን ወዲያው ቀረጽን። ከኦዲዮ በኋላ ደግሞ አይ ቲንክ ከሶስት ሳምንት በኋላ ይመስለኛል ካሜራማኑን ተዋወቅኩት ጌችን። በዚህ አጋጣሚ ጌችዬ በጣም ነው የማመሰግነው። መስፍኔ አቀናባሪው እሱ ነው። በዙሪያ ያሉ የሙዚቃ መሳሪያ ተጫዋቾች የመሰንቆ፣ የቤዝ ጊታር ሁሉ እነሱ ተሰባስበው ስራውን መስራት ጀመርን። ያው መገናኘት ባለብን ሰዓት ተድራውለን እንገናኛለን። ከዛ ውጭ ግን እኔ ፉል ታይም እናት ነኝ። ሲደውሉልኝ ብቻ ነው ወጥቼ የሚሄደው። በዚህ ሁኔታ ነው የተሰራው። በመልካምነት ስለተሰራ ከፍ ያለ ሙዚቃ ሆኗል እንዳየኸው ግጥሙም ዜማውም እዚሁ ነው፣ ክሊፑም እዚሁ ነው የተሰራው። እንግዲህ ተመልካቾቼ እስካሁን ላደረጋችሁልኝ ድጋፍ ላደረጋችሁልኝ አክብሮትና ለሰጣችሁኝ መልካም አስተያየት ሁሉ ከልብ አመሰግናለሁ። እኔ ድምጻዊ ሳምራዊት ጌጡ ነኝ። እንግዲህ በዩትዩብ በቅርቡ በሆፕ ኢንተርቴንመንት የተለቀቀው ከፍ በል የተሰኘውን ሙዚቃ ያያችሁት ወዳችሁታል ብዬ ተስፋ አደርጋለሁ። ያላያችሁት ደግሞ በሆፕ ኢንተርቴንመንት ሳምራዊት ጌጡ እያላችሁ የገባችሁ እዩት፣ ትወዱታላችሁ።

በጣም አሪፍ፣ በጣም አሪፍ፣ በጣም አንደኛ። ከፍ በልን እንካችሁ ብለሽናል ወደ ነዋል። በጣም ወደፊት ምን እንጠብቅ? በቅርቡ ቤት ውስጥ የተገጠመ ቤት ውስጥ የተዜመ ዜማ ሳይሆን ፕሮፌሽን በሆነ መንገድ ባለሙያዎች አግዘውኝና ደግፈውኝ ቮካል በደንብ ሰርቼ በተጠናከረ መንገድ ጠንከር ያለ ግጥም፣ ጠንከር ያለ ዜማ፣ ጠንከር ያለ ስራ ይዤ ይመጣለሁ ብዬ ተስፋ አደርጋለሁ። ሳምሪ እዚህ እንዲደርስ ጥረት ያደረጉ ምስጋና የሚገባቸው ሰዎች ይኖራሉና ይሄው መልእክት ድረስ ብለኛል። በመጀመሪያ ያለው ለእግዚአብሔር ከእናቱ ከቅድስት ድንግል ማርያም ጋር የተመሰገነ ይሁን። በመቀጠል ውድ ባለቤቴ እድሉን ባትሰጠኝ፣ መንገዱን ባትከፍትልኝ፣ ህልሜን ባትጋራኝ ኖሮ ዛሬ እዚህ አልደርስም ነበርና እዚህ ለመድረሴ ምክንያት ስለሆንከኝ በጣም አመሰግናለሁ። እግዚአብሔር ረጅም እድሜና ጤና ይስጠኝ። ስለተማመንክብኝም በእኔ ሁሌ ስለምትኮራ፣ በእኔ ሁሌ ስለምትተማመን አመሰግናለሁ። ከዚህ በላይ ደግሞ ጥሩ ስራ ሰርቼ እኔንም አንተንም አስከብራለሁ ብዬ አምናለሁ። ከልብ አመሰግናለሁ። ልጄን ከልብ አመሰግናለሁ። እንግዲህ ይሄ ሙዚቃ ከልጄ ጋር እያንጎራጎርኩ ልጄን እያሳደግኩ የሰራሁት ስራ ነው እና ልጄንም ያስታውሰኛል እና ልክ እንደ ልጄ ነው። የመጀመሪያ ልጄም፣ የመጀመሪያ ሙዚቃዬም አብረው ነው ያደጉት ና ልጄንም በአመስገን እፈልጋለሁ። በመቀጠል ወላጆቼ እናት አባቴ፣ ታናናሽ ለቤተሰብ የመጀመሪያ ነኝ ና ታናሽ ወንድሜ፣ ታናሽ እህቶቼ፣ ታናሽ ወንድሞቼ፣ አክስታጎቶቼ፣ ውድ አያቶቼ፣ በጣም የምወዳችሁ የእናቴ እናት ና የአባቴ እናት አያቶቼ በጣም ነው የምወዳቸው በጣም ነው የማከብራቸው። አንዷ እንግዲህ በቅርብ በህይወት የለችም። በጣም ለኔ መሪ ራዘን ነው ና እንግዲህ ነፍስሽን የማረው ዛሬ እዚህ ላይ ሆኜ ብታይኝ በጣም ደስ ይለኝ ነበር። የእግዚአብሔር ፈቃድ ነው ና ምንም ማድረግ አይቻልም። ሁላችሁንም አመሰግናለሁ። ከዛ በመቀጠር ከቤተሰብ በኋላ ደግሞ የማመሰግናቸው እንደነገርኩ ሙዚቃው ላይ የበኩላቸውን አሻራ የጣሉ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በእኔ አምነውብኝ እኔን ተማምነውብኝ ድጋፍ እያደረጉ የመጀመሪያ ሰው ስትሆን እንከን አይኖረውም ማለት አይደለም። ብዙ እንከኖች ሙዚቃውም ቢሆን እንከን አይኖረውም ማለት አይደለም። ብዙ እንከኖች ይኖሩበታል፣ ግን ከነ ጉድለቶቹም ቢሆን የእኔን ተነሳሽነት የኔን ለህልሜ ያለኝን ጉጉት አይተው ድጋፍ ላደረጉልኝ ሙዚቀኞች፣ ላበረታቱኝ፣ እዚህ ስራ ጥሩ እንዲሆን ላደረጉት ሁሉ እዚህ ሙዚቃ ላይ አሻራቸው ለጣሉ ሰዎች ሁሉ ምስጋና ይድረስልኝ። ነገ ነገ ወዲያ በሌላ ስራ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። አድማጭ ተመልካቾችም እንዲሁም የሰፈር ጓደኞቼ አብሮ አደጎቼ ፕሮሞት በማድረጉ በኩል ሳይቀር በተለያዩ ቦታ ፎቶዎቼና ሙዚቃው ተቆርጦ ተደራሽ እንዲሆን በቲክቶክም በፌስቡክም ጥረት ሲያደርጉ የነበሩት እዚህ ስራ ላይ ፕሮሞት በማድረጉ ጉዳይ የተባበራችሁኝ አይዞች በርቺ፣ እኛ አለንልሽ ያላችሁኝ ሁላችሁንም ከልብ አመሰግናለሁ። ድጋፋችሁ አሁንም ማይለየኝ እላለሁ። አመሰግናለሁ። በመጨረሻ አማራ ሚዲያን አምኖብኝ እኔን ለማበረታታት እኔን ለመደገፍ ተጋባዥ እንግዳ ስላደረጋችሁኝ ከልብ አመሰግናለሁ። አንተንም ደግሞ እንደ ጋዜጠኛ ከልብ አመሰግናለሁ። ሳምሪ፣ እኔም በጣም ስላገኘሁሽ ደስ ብሎኛል። ከፍ በል ደስ የሚል ስራ ነው ያቀረብሽልን። ወደነዋል። ታሪክሽም ደግሞ በጣም ደስ የሚል ነው። ለጥበብ የነበረሽን ፍቅርና ህልምሽን ለማሳካት የሄድሽበት መንገድ ለብዙዎች አስተማሪ ነው። ስላገኘንሽ በጣም ደስ ብሎኛል። አመሰግናለሁ ሳምሪ። የተከበራችሁ ተመልካቾቻችን፣ የዛሬው የቶና መሰናዷችን ቀደም ሲል ባያችሁት መልኩ በቅርቡ ለአድማጭ ተመልካቾች ከፍ በል ነጠላ ዜማን በሆፕ ኢንተርቴንመንት ላይ የለቀቀችው ድምፃዊ ሳምራዊት ጌጡ የዛሬ የተሆና መሰናዷችን እንግዳ ነበረች። የዛሬው ዝግጅታችን ግን በዚህ ይጠናቀቃል። ፕሮግራሙን በማዘጋጀት ሰለሞን አደላ፣ ካሜራ ባለሙያዎቹ አብርሃም ንደግና አምባቸው ደስአለ ጋር ደስ የሚል ቆይታ ወደ እናንተ ስናደርስ ቆየን። አብራችሁ ስለነበራችሁ ከልብ እናመሰግናለን። ከአሚኮ ቀሪ ዝግጅቶች አሁንም ወደናንተ መድረሳቸውን ይቀጥላሉ። ጠና ስጥልን። ሳምሪ በጣም ነው ማመሰግነው